መጪው ትውልድ የራሱን ፓዝ ቻርት ማድረግ አለበት። ሾዎችን እየሰዋህ በሚደረግ ነገር ብቻ እኔ ያልኩት ካልሆነ ሌላው አስተሳሰብ ቶታሊታሪያን ነው። ቤተክርስቲያን መቆጣጠር የሚፈልግ አስተሳሰብ፣ እድር መቆጣጠር የሚፈልግ አስተሳሰብ። ህውሀት ስላደረገው ሌላ ፓርቲ ቢያደረገው ስህተት ነው፣ አይሆንም፣ ተቀባይነት የለውም። ለእኔ ወጣቱ ይህን ሳይክል ብሬክ ማድረግ አለበት። የህውሀት ቀሳ ውስጥ ነው የሚሉ ሰዎች አሉ። ቅስናውም የላቸው፣ ቅንነቱም የላቸው ግን እኛ ያልነው ካልሆነ በስተቀር ብሎ አንድም የሚያቀርቡት ሀሳብ የለም። ይዘ ተፈናቃዮችን ለመመለስ ያመጣኸው ነገር ስህተት ነው ከሚል በስተቀር ተፈናቃዮችን ለመመለስ የሚያስችል የሚባል ፕላን የላቸውም። ፕላን የላቸው ብቻ ሳይሆን እንዲመለሱም እንዲመለሱ አይፈልጉም። ከእነዚህ ሰዎች ጋር ህውሀቱ ሆኖ መኖር ራሱ በጣም አስቀያሚ ነው። ወጣቱ ኦልሬዲ ጀምሮታል አልኩ። ይሄ ዝም ብሎ አጋጣሚ አይደለም። ጌታቸው ስለመራው ስላልመራው በሚል አይደለም። ሌላ ሌላ አስፒሬሽን ያለውም ይሄ መንገድ አምሳ ዓመት ሙሉ አጥፍተውናል። መጽሐፍ መመራመር የሚችሉ መሪዎች እስከመሩት ድረስ ይነሱ የሚከነ ብዙ ጉለቶቹ ደህና ነበር። አሁን መሳደብ ብቻ የትግል ስትራቴጂ አድርገው የያዙ፣ ከተቻለ ደግሞ የተወሰነ ነፍጥ ተነስቶ አንድ ነገር ካላደረግን ብቻ የያዙ ሰዎች ይዞ በቀረበት ሁኔታ የወጣቱን አስፒሬሽን ሊያሟላ አይችልም። የሆነ መሆን ያለበት ወጣቱ የራሱ ባለቤት መሆን መቻል አለበት። አምባሳደር እንደው እንደዚህ በተለይ በፓርቲዎቻችን ውስጥ የውስጥ ለውጥ እንዲህ የምታገል የውስጥ ለውጥን ያለመቀበል አይነት እንቅስቃሴ አለ፣ በራሴ አለመለወጥ አይነት እንቅስቃሴ አለና ይሄ እንደ ሀገር ምን አይነት ችግር ፈጥሮብናል? ምንድነው የሚሆነው? አንደኛ ሰው ራሱ ያድጋል። እኔ የዛሬ አስር ዓመት የዛሬ ዓመት የዛሬ አምስት ዓመት የዛሬ ዓመት የነበርኩት ልሆን አልችልም። ከሆንኩ ተሸንከሬ ያለው ማለት ነው። እና እንስሳት እንኳን ራሳቸውን ያድሳሉ፣ አትሊስት ቆዳቸውን ይቀይራሉ። የሆነ ቦታ ትላንት የሆነ ቦታ ያደረሰ እውቀትህ አቅምህ ችሎታ እይታ የሚቀጥለው መሰላል አያወጣ። የሚቀጥለው መሰላል መውጣት የምችለው ከሚቀጥለው መሰላል ጋር ሊያዛምድ የሚችል አዳዲስ ሀሳብ ለመላመድ ስትሞክር ነው። እንደሱ ደግሞ ከሆነ ከያዝከው የተወሰነ የምትሸርፈው የምትከረክመው መኖር መቻል አለበት፣ ከራስህ ጋር ነው። ይሄ ሁለተኛው ግን እንግዲህ የተወሰነ አመት ጋር ስትደርስ አዲስ ትውልድ ይመጣል። የዛሬ 25 ዓመት የነበረ ህፃን የነበረ ሰው የተወለደ ሰው አሁን 25 ዓመት ሲሞታ የፓርቲ መሪ መሆን ይችላል። እኔ የፓርቲ ሊቀመንበር የነበርኩት በ26 ዓመቴ ነው። ከኢህአዴግ ውጭ አትሊስት ተቋሚ በነበርኩ ያኔ ጌታቸውም ኢህአዴግ ስላልነበረ ችግር የለውም። ሁለታችንም ውጭ ነበር እና በ26 ዓመቴ ነው የፓርቲ መሪች ያለሁ እና ያኔ የነበረኝ በጣም አሪፍ መስሎኝ ያወራኋቸው ነገሮች አሁን ልክ ያልሆኑ ያሉ እሶ አሁን ማቹር አድርጌያለሁ። ከዛ ደግሞ ያኔ ስኖር የነበረ ተወላጅ ደግሞ አሁን ሲደርስ ለእሱም የሆን ነገር መማር ከሱ ጋር አጀስት ማረክ ካልቻልኩ ረለቨንት አደለውም፣ ኦብሶሌት ነኝ። እሱ ፓርቲም እንደሱ ነው የሚሆነው። ፈንዳሜንታል ሲኖርሉ እሳቤ ፈንዳሜንታል እሳቤዎች መዝለቅ ያለባቸው መሰረታዊ እምነቶች ከህዝብ ጥቅም አንጻር፣ ከሀገር ፋይዳ አንጻር መሰረታዊ ምሶሶ የሚባል ይኖርሃል። እሱ ከሌለ የምትላጋ ነው የምትሆነው። እምነትም የለህም ማለት ነው። እሱን ከያዝከ በኋላ ግን በእያንዳንዱ በምደርስበት ደረጃ ላይ አጀስት የምታደርገዋለህ፣ አዲሱን ትውልድ ለማቀፍ የሚያስችል እሱም መሪ ሊሆን አይደል? መሪ የሚሆነው አንተ ትንሽ ቀረብህ ካልክለት ነው። ሸብረክ ሳትለት ለአዲሱ ትውልድ እንዴት ብሎ መሪ መሆን ይችላል? ሸብረክ ለማለት ደግሞ አንተ ያኔ አምረህ ያዝከው ለአሁኑ ትውልድ ግን የማይሰራ ነገር መኖሩን ማመን፣ ራስህን ማብቃት፣ የምታንጠባጥበውና የምትጨምረው ነገር ማየት አለብህ። ይህን እንደ ሰውም ለፓርቲም ይሠራል። አንድ ፓርቲም ምንም ነገር ሳይቀይር ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው፣ ምንም ርባና የለውም ማለት ነው። ወይ እሱን ጥሎት ነው አዲስ የሚመሰርተው፣ ወይ ክራሽ አድርጎት ከውስጡ ካኒቫላይዝ አርጎ ነው አዲስ ማውጣት ያለበት ትውልዱና አይ ቲንክ ይሄ በሀገር ደረጃ ይሰራል። የዛሬ በስልሳዎቹ የያዝከው አቋም አሁን ልትቀጥል አይችልም። አንድ ልጨምር፣ አደገኛ የሚሆነው አዲስ ሀሳቦች በጣም እምጠላቸው እኔ እንኳ በእኔ እድሜ ማለት ነው ቀላል አይደለም ያገለ ያገለዚ ያገለግልኩት አዲስ አስተሳሰቦች በሚመጡበት ሰዓት የሚታይህ እንዴት መሰራት እንደማይችሉ ነው። የሪያክሽን አንድ ጸሐፊ ፈላሶን የልማት ኢኮኖሚክስ ተሪተሪክ ሪያክሽን የሚለው አድሃሪ የሆነ ኃይል፣ ዕድሜ በገፋ ቁጥር ፈልገው አይደለም፣ አድሃሪ ነው፣ ሰው ነው በቃ። የያዝ ከሆነ ማቆየት ትፈልጋለህ። አዲስ ጽሑፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው። አዲስ ነገር መስማት አይችልም። ስለዚህ እሱ ምንድ ነው የሚለው አዲስ ነገር ብንጀምር ይላል። የመጀመሪያ ሪያክሽኑ ያጠፋናል ነው የሚለው። አዲስ ነገር ፐርቨርስ ነው የሚሆነው፣ ካሰብነው ውጪ ውጤት ያመጣል። ሁለተኛ አደገኛ ነው፣ ጆፐርድ ይፈጥራል ይላል። ሶስተኛ፣ አይሳካም፣ ሊሰራ አይችልም፣ ፊታይል ነው። አዳሪነት ነው ይሄ። ተራማጅ ነኝ ብለህ ብትለውም አዳሪነት ነው። ከተቸከልክ ግን አደገኝነቱ ለሀገር በለው ወክለዋለሁ ለምትለው ህዝብ ያንተ ሐሳብ የሚገዳደር ኢቭን መጥፎ ቢሆን ማስተናገድ የሚያስችል አቅም የለም። መጥፎም ቢሆን እኮ መስማት መቻል አለብህ። ያቃረም ቢሆን ስድብ መስማት መቻል አለብህ እንጂ ለተነሳ መፈክሩ በሙሉ ጠመንጃ መፍትሄ የምታደረግ ከሆነ አይሰራም። የኔን ጉዶች ብቻ ባነሳለህ እኔ ጋር ያላቸው ልዩነት ምንም አይደለም። በቃ የሚፈርም ፈርመናል። በሆነ አጋጣሚ ጠቅላይ ሚኒስትሩ የኔን ሹመት አይቀበሉም ብለው ተስፋ አድርገው በግልጽ እንደዛ ነው ኮሚኒኬት ያደረጉት። ለጠቅላይ ሚኒስትሩ እንዳትቀበሉ እንደማትቀበሉ እናውቃለን፣ ሌላ አማራጭ አዘጋጅተናል ብለው እንግዳውስ ዘ ሞመንት ዘ ሞመንት ስላይትሊ ስትለይ ስላይትሊ በደስቲኔሽንም እኮ አይደለም። ፌዴራል መንግስቱ ጠላታችን ነው ብለን ሁላችንም ተዋግተናል፣ ታግለናል። ምናልባት ከብዙዎቹ አሁን ሲቪል አመራር ከሚሉ በላይ ደግሞ ከፍያ ነው ማለት። በብዙ መልኩ ግን ስላይትሊ እኔ የዘመርኳት በእኔ መፈክር ሌላ ወጣት ጦርነቶች እንዲገባ አልፈልግም ብቻ ነው ያልኩት ነው ያልኩት ለእኔ ህልውና ሲል ተጨማሪ ዋጋ እንዲከፍል ግን አልፈልግም ነው። በሰላም መንጨረሰውን ነገር በሰላም ያለን እድል እስክናሟጠጥ ድረስ ፕሪቶሪያሱን እድል ነው የፈቀደልን። ለምንድን ነው ወደ ጠመንጃ ኳኳታ መንገባው? የሚል ወጥተህ ሰላም ሰላም የምትለው ማን ጦረኛ ነህ ይልሃል። እ ሰላም ነው ያልኩት። ጦረኛ ብዬ ከሰስኩት ሰው የለም፣ በተግባር ጦረኞች እንዳሉ እያወቅኩም ጭምር ማለት ነው። ይችን ልዩነት ግን ማስተናገድ ስለማይችል ማስወገድ ነው የመረጠው። ነው ማስወገድ። ምን አይነት ማስወገድ? ከፓርቲ ፊዚካሊ ማስወገድ። ይሄ በሀገር ደረጃ ሲገለጽ ምን ያክል አደገኛ ነው የሚለው ማስብ መቻል አለብህ። እኔ ባለፈው ሮማንቲሳይ ስናረገው ዝም ብሎ ትግላችን ታሪካችን ድግገት ማየት ምትጀምራቸው ኢንሃይንድ ሳይት ራስህ ላይ ከደረሰው አምታያቸው ነገሮች ኢሊሚኔት የማድረግ አባዜ ሐሳብህን ለመለወጥ ካለመቻል የሚመነጭ ነው። ስለዚህ ትልቅ አደጋ እንደሚፈጥር ነው ይሄ ለህወሀት በለው እገሌ የሚባል በለው ብልጽግና እድሜ ሰጥቶት የኔ ሀሳብ ብቻ ነው ካለ የሚያጠፋው ነው። ምንም ጥያቄ የለውም። ይሄ መቀየር መለወጥ በየጊዜው ራስን እየፈተሽ ከህዝብ ጥቅም ጋር ከዘመን ጋር ራስን